በእውነት ዘርፌ ከበደ በእውነት መጨረሻዋ እንዲመሩ በጣም ያሳዝናል። ምንም እንኳ ከኛ ህብረት ከኛ አንድነት ብትወጣም ከቀጥተኛይቱ መንገድ ከኦርቶዶክስ ተዋሕዶ ክዳ ብትወጣም ይቺ እህታችን አንድ ሰሞን አብራን የምታገለግል ሁላችን መዝሙሯን በፍቅር የምንሰማት እህታችን ነበረ። ን ን ን ን ኢየሱስ ጌታ ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔም በግልጽ ነው የምናገረው። ደብረ መንክራት አቡነ ተክለ ሃይማኖት ገዳም አዲሱን ህንፃ ቤተ ክርስቲያን ቡና መጠጣት አምልኮ ባዕድ አይደለም የምትሉ ተሳስታችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልዑል እግዚአብሔር ልጆች ሰላም ሰላም ጠና ይስጥልኝ። ውድና የተከበራችሁ የንቁሀን ሚዲያ ቤተሰቦች እንደምን አላችሁ? እንደምትቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን፣ በቀድሞ የኦርቶዶክስ ዘማሪ የነበረችው ዘማሪት ዘርፌ ከበደ በአሁኑ ሰዓት ያለችበት ቦታ እጅግ አሳዛኝ ቦታ ላይ ደርሳለች። እንዳያችሁት በፕሮቴስታንቱ አዳራሽ እየዘመረች ባለ ያለችበት ሰዓት እንግዲህ እጅግ ከባድ ክስተት እንደገጠማት የሚያሳይ ቪዲዮ ወጥቷል እና በዚህ ጉዳይ ኦርቶዶክስ ወንድሞች ምንም እንኳን ከኦርቶዶክስ ብትወጣ እንድስትሆን እያየን ዝም አንልም፣ መዝሙሮቿን ስንሰማ ና ያደግ ነው፣ በአስቸኳይ ልንደርስላት ይገባል እያሉ ይገኛሉ። በተጨማሪ ዮናታን ጴንጤ ሁኖ እያለ ነው ሰምተነዋል። እንግዲህ ወንድማችን አክሌ በተቃራኒ ደግሞ በመጽሐፍ ቅዱስ የሚያምን በፍጹም ጴንጤ ሊሆን አይችልም ብሏል። እንግዲህ የሁለቱን ሀሳብ አንድ ጋር የማስደምጣችው የሆነ እንዲሁም ቡና የምትጠጡ ኦርቶዶክሳውያን ከፍተኛ ጥንቃቄ እንድታደርጉ ሲሉ የአንድ አባት መልእክት አስደምጣችኋለኝ። በተጨማሪ የወላይታ ሀገረ ስብከት ካህናት ጥሪ ለኦርቶዶክሳውያን አስተላልፈዋል። አብረን አንድ በአንድ የምንሰማቸው የምናያቸው ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራቸው ቆዩ። ለዚህ ቻናል ሰብስክራይብ አድርጉ። ሁልጊዜ የሚለቀው ቪዲዮ እንዲደርሳችው የደውል ምልክቱን መጫን እንዳትረሱ። በቅድሚያ ወደ አባታችን ያለውን መልእክት ሰምተን አንድ በአንድ የምንሰማ ይሆናል። ተከታተሉ። ቡና መጠጣት አምልኮ ባዕድ አይደለም የምትሉ ተሳስታችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አደራችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ቡና መጠጣት አምልኮ ባዕድ አይደለም የምትሉ ተሳስታችኋል። ምክንያቱስ ካላችሁኝ ቡናው በሚፈላበት ሰዓት፣ ቡናው በሚቀርብበት ሰዓት እጣን የሚታጠነው ለምንድን ነው? ለማን ነው? እጣ ነው የሚታጠነው በቤተ ክርስቲያን ስርዓትስ እጣን ማጠን የማን ስልጣን ነው? በኦሪቱ ስርዓትስ እጣን ማጠን የማን ስርዓት ነው? የማን ወግ ነው? የማን ድርሻ ነው? እጣን ማጠን የሚችሉት በኦሪቱ ሕግ እግዚአብሔር የመረጣቸው የአሮን ልጆችና አሮን ብቻ ነበሩ። ከዛ ውጭ እነቆሬ እነዳታን እና ሌሎቹ ደግሞ እናጥናለን ብለው ገብተው ርርኩም ትር ብለው ተቃጥለው እንዲወጡ እናውቃለን። እጣን ማጠን የሚገባቸው ካህናት ብቻ ሆነው ሳሉ፣ ታዲያ ቡና በተፈላበት ቦታ ሁሉ እጣን ማንቶልቶል፣ ይሄ ምን ይባላል? አምልኮ ባይድ አይደለም ልትሉኝ ትችላላችሁ። ጣዖት አምልኮ አይደለም ልትሉኝስ ትችላላችሁ። ለዚህ መልሳላችሁ። እጣኑ ለምን እንደሚታጠን ለሽታ ነው ልትሉኝ ትችላላችሁ። ለሽታ ዕጣን፣ ዕጠኑ የሚል ነገር ሳለ ሌላው ጨፌ የሚጎዘጎዘው ለማን ነው ማንን ለመጋበዝ ነው? ጥቁሩ አምላክ ወይም ደግሞ የዚህ ዓለም ገዥ ዲያብሎስ ሲመጣ ለመቀበል አይደለም? ጨፊ የሚጎዘጎዘው ፈንድሻውስ ለማን ነው? ፈንድሻው እሺ፣ ልንበላው ብለው የሚበተነው ፈንድሻውስ ለማን ነው? ሐሜቱ የሚጎደጎደውስ ለማን ነው? ሐሜቱ ለቅድስና ነው የሚቀርበው? ምርቃቶስ፣ መርቂ፣ መርቅ፣ መርቁ እየተባለ ያሁሉ ሁሉ የሚጎደጎደው። ምነው እንጀራ ሲበላ አይመረቅም? ምነው ቆሎ ሲበላ አይመረቅም? ሲቆረጥም አይመረቅም? ምን ነው ሌላ ሌላ ነገር ሲደረግ አይመረቅም? ቡና ሲፈላ ብቻ ነው እንደምርቃቱ የሚጎደጎደው። ጥቁሩ ጀበና መሳሙ ስለምንድን ነው? ምን አስፈለገ ጀበና መሳም? ይህንን እኛ እናደርግም የምትሉ ልትኖሩ ትችላላችሁ። አብዛኛው የኢትዮጵያ ሕዝብ ግን የጀበና ቀንድ ከእሳት ራሱን የማያድን ጀበና ይስማል። ሸክላ አሰሪዋ ስትፈልግ የምትከሰክሰው፣ ሳትፈልግ ደግሞ ጀበና አድርጋ የምታስቀምጠው ጭቃ ሲስም የሚውል ብዙ ሰው አለ። አራት ጊዜ ተመላልሶ መፈላቱስ ምን አስፈለገ? በየተራ ስም መወጣቱስ? የሰይጣን ስም ይወጣለትስ ምን አስፈለገ? ያችን በምታህል ስን ይመጠጣትስ ምን አስፈለገ? ለምን በብርጭቆ ሰፋ ያለ ነገር ባለ ነገርስ ለምን አልተጠጣም? ምንድነው ጉዳዩ እንደዛ መሆኑ? ቡና ካልጠጣሁ እንቅልፍ አይወስደኝም፣ ያዛጋኛል፣ ሰላም ይነሳኛል የሚሉትስ ሱስ ይዟቸው ነው ወይስ መንፈሱ አድሮባቸው ነው መንፈስ ከሶስት ጋር የሚመጣው ወይስ ደግሞ የክፉ መንፈስ ቁራኝነት ነው? ምንድን ነው ይሄ? ለምንድን ነው የሚያዛጉት እነዚህ ሰዎች? ስኒ ዘግዝቆ ማሟረት ውስጥ ምንድን ነው ቡናው ከተጠጣ በኋላ ምንድን ነው ይሄ? ታዲያ ይሄ ምንድን ነው ይሄ? ሟርት ካልሆነ ይሄ አምልኮ ባይድ ካልሆነ ምንድን ነው? አምልኮ ባይድ ሊሆን የሚችለው እያዞሩ የቡናውን እራሪ ወይም ሽታ መታጠኑ ሲሄ ምንድን ነው? ቡና ሲፈላ እያዞሩ መታጠኑ ሲሄ ምንድን ነው? ብዙዎቻችሁ ምክንያታችሁ ሳይጤስብኝ ሳልታጠነው መጠጣው ልትሉ ትችላላችሁ። ጥሩ፣ እኔ እሱን አልገፋም። ዛር ያለባቸው ሰዎችስ ለምንድነው የቡና ውራሪ ሲሸታቸው የሚያጎሩት? ለምንድነው የእንጀራ ሽታ ሲሸታቸው የማያጎሩት? የወጥ ሽታ ሲሸታቸው የማያጎሩት? ለምንድነው የጠላ ሽታ ሲሸታቸው የማያጎሩት ቡና ሲሸጣቸው የሚያጎሩት የሚያጎሩበት ምክንያቱ ምንድን ነው? ያጎሩትስ፣ እነዛ ሰዎች እንደገና ቡና ተጠጥተው ከጉሪታቸው የሚመለሱትስ በምን ምክንያት ነው? የትኛውስ ምግብ ሊያስጎራ ይችላል? ይሄንን እስኪ በየቤታችሁት። ታዲያ እነዚህ ሁሉ ምክንያቶች በዚህ ቡና ስር ነው ያሉት። እነዚህ ነገሮች በሙሉ ኃጢአት አይደሉም። እነዚህ ነገሮች በሙሉ አምልኮ ባዕድ አይደሉም። እነዚህ ነገሮች በሙሉ ባህል ናቸው፣ ስርዓት ናቸው እየተባለ የሚከራከሩ ብዙ ሰዎች አሉ። ስንት መጥፎ ባህል አለ። ቀድሞ እኮ የነበረ ባህል አለ። ለምሳሌ የሴት ልጅ ግርዛት መጥፎ ባህል ተብሎ ተወግዟል። አሉ መጥፎ ነበር። ያልታዘዘ ስራ ነበር የሚሰራው። ይሄ ባህል የሚባል ነገር እጅግ በጣም የሚያስጠላ ሰዎችን ከሰው ደረጃ የሚያወጣ ባህል አለ የሚያወጣ ባህል አለ። እና ያንን ጅላጅል ሁሉ ተሸክማችሁ መሄድ አለባችሁ እንደ ቢያንስ እንኳን እያራገፋችሁ እየመረጣችሁ ይዛችሁ መሄድ የለባችሁም። ከአባቶቻችን አንሻልም የሚል አስተሳሰብ አላችሁ። አባቶቻችሁ ያንን ነገር ከባዕድ አምልኮ ይዘውት መጥቶ ሊሆን ይችላል። እኛ ላይ ሲደርስ አራግፈን ጥሩውን ነገር ይዘን መሄድ የለብንም እንዴ? ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። አባታችን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እንግዲህ አባታችን ያሉት ያለው ነገር ቡና በምጠጡ ሰዓት ኦርቶዶክሳውያን እጅግ ጥንቃቄ ልታደርጉ ይገባል። ሙሉ በሙሉ ቅድስት ቤተክርስቲያን ቡና አትጠጡ ብላ የምታስተምርበት አስተምሮ የለም። ቡና አትጠጡ የሚል አስተምሮ የለንም። ነገር ግን አባታችን እንዳሉት ይገባቸዋል ብዬ አስባለሁ። ቡና በምንጠጣበት ሰዓት የምንጎዘጉዛቸው ሳሮች እንዲሁም የምናጨሻቸው ጢሶች በልማድ የመጡ ነገሮች የምናደርጋቸው ብዙ ነገሮች አሉ። በሁሉም የኢትዮጵያውያን ክፍል ቡና ስንጠጣ የምናደርጋቸው ነገሮች እጅግ እጅግ ወደ ባዕድ አምልኮ የሚመሳሰሉ ነገር ያላቸው ስለሆነ እንደዚህ ያለ ነገር የምታደርጉ ኦርቶዶክሳውያን ካላችሁ ብዙውን አባታችን ጠቅሰውታል። ትክክል አይደለም እንደዛ ያደረጋችሁ ቡና የምጠጡ ከሆነ ከባዕድ አምልኮ ጋር ምንም የሚተናነስ ነገር የለውም። ለማለት ያክል ይህን ሀሳብ ላጋራችሁ ወደድኩ። በዚህ ጉዳይ የራሳችሁን ሀሳብ ኮመንት ላይ የምታስቀምጡልኝ ይሆናል። ወደ ቀጣይ መረጃችን እንሄዳለን። ተከታተሉኝ። ሆኑ ጴንጤ ሆኑ እየሱስ ጌታ፣ እኔ መክራችኋለሁ፣ ጴንጤ ሆኑ። ለዚህ ነው በየቦታው ጴንጤ እንደሆንኩኝ ስናገር። ግን ጴንጤ ምንድን ነው? መቼም ጴንጤ ሃይማኖት አትሉንም። ሃይማኖት አያድንም አይደለም እትሉት። እኛንም ደግሞ ሃይማኖተኞች አይደለም እትሉት። ጴንጤነት ምንድን ነው? ጴንጤ መሆን በራሱ ትርጉም ምንድን ነው? ይሄ መጀመሪያ መልስ ያስፈልገዋል። ደግሞ ደሞ ለመሆን ካሰብን የትኛውን ጴንጤ ነው የምንሆነው? ጥምቀት ያድናል አድነን የሚለውን ነው? የጌታ እራት የሚቀበለውን ነው? የማይቀበለውን ነው? የነቢያት ህብረት የሚቃወመው ነው? ነቢያቶችን የሚቀበሉትን ነው? ሴት አገልጋዮችን የሚቃወሙትን ነው? ቀሳውስት የተከራዩ የሚጸሉትን ጴንጤዎች ነው የምንሆነው ወይስ ደግሞ ሶፍት እያበሉ አክታ እየተፉ ጫማ እያስላሱ ጴንጤ የሚያደርጉት ጋር ምን ሆነ ነው? እናንተ ራሳችሁ እናንተ ራሳችሁ ዘጠና ዘጠኝ ሺህ ጴንጤ ናችሁ። የትኛው ብረት ላይ ነው የምንቆመው? ስንት ጴንጤ ነው ያለው? ለማበድ ለመጨፈር፣ ዘይት ለመግዛት ቲሸርት ገዝቶ ለመጃጀር ጴንጤ አንሆን። እኛን የጠራን የታመነ ነው፣ ጻድቅና እውነተኛ ጌታ የሆነው ኢየሱስ ክርስቶስ ነው የጠራን ከዚህ ጥሪ ውጪ ሌላ ጥሪ አናስተናግድም። መጽሐፍ እንዲህ ይላል፣ በመንገድ ላይ ቆሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቷን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ይሄንን ድንቅና ልዩ የሆነ የነቢያትን ህብረት የሐዋርያትን አንድነት ጥለን ወዴት ነው የምንሄደው? ከቅዱሳን ህብረት ወዴት ነው ገንጥላቸው የምትጠሩን? ይህ እኛ ያለንበት ህብረት እነ ቅዱስ ጳውሎስ የተጋደሉላት ሃይማኖት እነ ዲያቆን እስጢፋኖስ በድንጋይ የተወገሩላትን ሃይማኖት ሰማዕታት በደማቸው ያጸኗትን እችን ቅድስት እምነት ትተን ወዴትን ነው የምንሄደው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በወንጌል ለወለደው ለልጁ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ሰባት ላይ እንዲህ አለው፣ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ ወደ ወደፊት የጽድቅ አክሊል ተዘጋጅቶልኛል። መልካሙን ገድል እየተጋደልን ሃይማኖታችንን ጠብቀን የጌታን አማናዊ ሥጋ እየበላን የጌታችንን አማናዊ ደም እየጠጣን እየተጋደልን የምንጠብቀው የቅዱስ ጳውሎስ ሃይማኖት ነው ያለን። ይሄን ሃይማኖት እንጠብቀዋለን። ቅዱሳን ወደ ጻድቃን ወደ ሰማዕታት ኅብረት ስለምንነጠቅ ይሄን ስፍራ ለቀን አንሄድም። እኛ በሃይማኖታችን በቤተ ክርስቲያናችን ሆነን የሚመጣውን ጌታ እንጠብቃለን እንጂ ወደ ጴንጤ አንመጣም። ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔም በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ ለማጥናት ከሞከረ የሆነ ሰዓት ላይ ጴንጤ ይቀጠላሉ ካለ በቃ መጽሐፍ ቅዱስን አልቀበልም ብሎ ቆርጦ ተነስቷል ማለት ነው። ጌታ ኢየሱስ አስተምሮታል። ጴጥሮስ አስተምሮታል። ለምሳሌ ሐዋርያ ስራ ምዕራፍ ሁለት ቁጥር 38 ላይ ነው ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ንስሐ ግቡ ኃጢአታችሁ ይሰሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ኃጢአታችሁ ምን ይል ዘንድ፣ ኃጢአታችሁ ይሰሰረይ ዘንድ፣ ኃጢአታችሁ ይሰሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም ተጠመቁ ኃጢአታችሁ ይሰረይ ዘንድ ነው ያለው። ኃጢአታችሁ ይሰሰረይ ዘንድ የኃጢአትን ስርየት ለማግኘት ነው የምትጠመቁት፣ እያለ ጴንጤ ይመጣና ኖ የኃጢአትን ስርየት በጥምቀት አናገኝም። ስለዚያ ጴንጤን ወደ ጎን እናድርገን፣ ጴጥሮስ አንተ ትክክል ነህ፣ ከጌታ የተማርከውን ሰተህናል ምንለው። ሶ ጥምቀት ያድናል የሚል ቃል በቃል መጽሐፍ ቅዱስ ላይ ያለው ጴንጦች ግን ቃል በቃል እንኳን ተቀብጦላቸው አንቀበልም የሚሉት ይ ጥምቀት አያድንም የሚሉት ቃል በቃል ጥምቀት ያድናል ብሎ ኦኬ የሚያድነው ከሌላ ነገር ምናምን ትሪሁን ነው ይህም የሰውነትን እድፍ ማስወገድ የስጋን እድፍ ማስወገድ አይደለም አለ። እሺ ለእግዚአብሔር የበጎ ህሊና ልመና ነው እንጂ፣ ሜኒንግ ሰውየው ከክፉ ህሊና የሚሸጋገርበት ወደ በጎ ህሊና የሚሸጋገርበት ይህ መታደስ ይባላል። ከክፉ ህሊና ወደ በጎ ህሊና መሸጋገር ይህ መታደስ ዳግመኛ መወለድ ተብሎ ይጠራል እ ይህንን እንዲህ ያለውን የማዳን ስራም ያገኘነው በጥምቀት ነው እያለ ጥምቀት ያድናል ብሎ ቃል በቃል መጽሐፍ ቅዱስ የተናገረ ጴንጤ አይቀበልም። ታለለም ሰው ጴንጤ ይሆናል። ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና፣ ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተለ ይላል። ስለዛ ጥምቀትን አልቀበልም የሚል ካለ ምንንም ጭምር አይቀበልም። ጥምቀትን አልቀበልም የሚል ካለ እንግዲያውስ ክርስቶስንም አይቀበልም ብሎ ወደ መደምደሙ ሄዳል። ማን? ዶክተር ማርቲን ሉተር ዶክተር ማርቲን ሉተር ልክ እንደዚህ ሁሉ እኛም ደግሞ አሁን የምንለው ምንድን ነው፣ ጴንጤ የማንሆንበት አንዱ ምክንያት የእግዚአብሔርን ጸጋ መቀበያ የሆነውን ይህንን ጥምቀት ይክዳልና ነው። አንወቃ ምንድን ነው፣ ጴንጤ ልንሆን አንችልም ብለን በግልጽ እንናገራለን። ለወንድሞቻችን ቃሎት ያሰማልን። እውነት ነው፣ አክሊል ወንድማችን የሚተናገረው እንደውም እያያዘ ልድታ ያነሱት ነጥብ ትክክል ነው። ሰው መጽሐፍ ቅዱስን ካልተቀበለ ብቻ ነው ጴንጤ የሚሆነው ማለት ነው። መጽሐፍ ቅዱስን የሚቀበል ማንም ሰው ጴንጤ ሊሆን አይችልም። አይቶ መርምሮ ትክክለኛው መጽሐፍ ቅዱስን የሚከተል ኦርቶዶክስ ቤተክርስቲያን ስለሆነ ብቻ ወደ ኦርቶዶክስ ነው የሚመጣው ማለት ነው። ኦኬ፣ አሁን ደግሞ የማሳያችው ፓስተር ሶፊ ለሰው ልጆች ሁሉ ቅድስት ድንግል ማርያም ተሰቅላለች እያለ ሲያምታታ፣ እንግዲህ እህታችን በሚገርም ሁኔታ አስረድዛቸዋለች። ተከታተሉ። ይችነታችንን አለማድነቅ እውነት ንፉግነት ነው። ስሟት ለሰው ልጆች ስትል ቅድስት ድንግል ማርያም ተሰቅላለች? አረ እንዴ! አልተሰቀለችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ልጇ፣ ነው የተሰቀለ። ይሄን ነው የምትቀለው። ግን ፓስተር ይቅርታ፣ ድፍረት እንዳይሆንብኝ እንጂ እየቀላቀላችሁ ያላችሁ እኮ እናንተ ናችሁ። አሁን እዚህ ጋር መምጣት አለበት። እሺ፣ አንቺ ነሻ? እሷ ነች ያስታረቀችን ስላልሽ ነው። ማስታረቅ በኋላ ታስታረቃለች። እኔ በውስጥ የሚያምነው ምን አለ መሰለ፣ በውስጥ የሚያምነው ማለት ነው በድንግል ማርያም ምልጃ በመላእክታን ተራዳይነት በጻድቃን ሰማታት ረዲት በረከት አምናለሁ። ሞር ደግሞ ወላዲት አምላክ የአምላክ እናት እንጂ ፈጣሪ አይደለችም። ግን እሱ መርጧት ያደረባትን እሱ ፈልጓት ያደረባትን ለምንድን ነው እሷ ማታስታርቅን? እስኪ አንተ አባት ጋር ብትጣላ እናትህ ታው ተው ብላ አታስታርቅህም? አትገላግልህም አታማልድህ እኮ። አዎ ልክ ነሽ። እኮ እንጂ እኮ እያልኩ እኮ ይኸውልህ፣ ምን ሰግድላት የጸጋ ስግደት ነው። እስኪ ንገሪኝ፣ ምኑን የእሷን ምልጃ ልንገር፣ የእሷን ፍቅር ልንገር። እሷማ መጀመሪያ ከጅምሩ ማለት ነው የተመረጠች ናት። እሺ ከእኛ ሳልሆን እራሱ እራሱ እራሱ ፈጣሪዋ የመረጣት አብ የመረጣት ወልድ ያደረባት መንፈስ ቅዱስ ደግሞ የጸለየባት እናታችን ናት። የመጀመሪያው እኮ ተመርጣለች እሷ በማንም ዘንድ ከፍ፣ በማንም ዘንድ ዝቅ፣ በማንም ዘንድ ምንም ልትሆን አትችልም። እሷ መጀመሪያ ገና ተመርጣለች ድሮ ገና ማለት ነው። አሁን ሰዎች መጠን ዝቅ ልናረጋት ከፍ ልናረጋት አንችልም። አንዴ ከፍ አርጓታላ ከኔ ግር ያለች እሷ ናት ብሏታላ መጀመሪያ ከፍ አድርጓታል። መጀመሪያ ከፍ ያደረገው መቼም እኛ ዝቅ አናደርገውም። እስቲ ስለ ኢየሱስ ደግሞ ንገሪኝ። ጌታ ኢየሱስ ክርስቶስ ማ መድኃኒቴ ያለም መድኃኒት ያለም ቤዛ፣ ያለም ብርሃን፣ ሙቶልኝ፣ ተሰቅሎልኝ፣ ያለ ሀጢያቱ ተገርፎልኝ፣ በፈጠረው ፍጥረት ተንገዳቶ ያዳነኝ እኔ ግን እንዴት ነው እንዲህ የምትችሉበት ማቀላቀል የምትችሉበት? እንዴት ነው ኖ ምንም የተቀላቀለ ነገር የለም። ሪል የነገርኩ ሀቁን የነገርኩ እግዚአብሔር፣ ምን ተቀላቀለ? እሺ እንዳያችሁት፣ ፓስተር ሶፊ በአደባባይ እንግዲህ እህታችን ቁጭ አድርጋ መክራዋለች። እሱ ግን ሊያምታታ ፈልጎ ነበር። ውልፍታ ላስበላችሁም። እህታችን ቃሌት ያሰማልን ማለት መንክራት አቡነ ተክለ ሃይማኖት ገዳም አቡነ ተክለ ሃይማኖት ገዳም አዲሱን ሕንጻ አዲሱን ሕንጻ ቤተ ክርስቲያን ቤተ ክርስቲያን ቀን 17 ዓመተ ምህረት በእለተ ይሁድ አብረን አብረን አባቶቻችንን አደራ እንወጣ። ኑ ኑ ለዚህ ቀን ለዚህ ቀን በመድረሳችን በመድረሳችን ደስ ይለናል ደስ ይለናል። ጥንታዊው ጥንታዊው ታሪካዊው ታሪካዊው የደብረ መንክራት የደብረ መንክራት አቡነ ተክለ ሃይማኖት ገዳም አቡነ ተክለ ሃይማኖት ገዳም አዲሱ ህንፃ አዲሱ ህንፃ ግንቦት 24 ቀን ግንቦት 24 ቀን ይመረቃል ይመረቃል። ሁላችሁም ወደ ወላይታ ወደ ወላይታ አቡነ ተክለ ሃይማኖት ገዳም አቡነ ተክለ ሃይማኖት ገዳም ኑ ኑ። ካህናት አባቶቻችን በቃንቱ እንደዚህ ተሰባስበው ራያን ኦርቶዶክሳውያንን እየጋበዙ ያሉት አቃቢ ያላችሁ ይህን ቤተ ክርስቲያን አንደኛችል ተስመረጎት ይገባል ያስባሉ። ይህን መልእክት ደግሞ ሁላችሁም ሼሪ ያላቸው ለመላ ኦርቶዶክሳውያን ተደርሱልኝ በእግዚአብሔር ስምጠቃቸ አሉ። ቀጥታ ወደ ዘርፌ ይሄዳል። ኦኬ፣ የኛው ቪዲዮ ደግሞ አሁን ቫይረል ወጥቶ ብዙዎች እየተነጋገሩበት ያለ ጉዳይ ነው። እህታችን ዘርፌ የምነካት ምንም ብትሆን በተለይ ኦርቶዶክሳውያን ስሜታቸውን እየገለጹ ነው ያሉት፣ በዚህ ቪዲዮ እና ምንም ብትሆን ኦርቶዶክስ ነበረች። መዝሙሮቿን እየሰማን ነው ያደግ ነው። የእሷን መዝሙሮ እየዘመር ነው ያደግ ነው። ምንም ብትሆን እህታችንና ዝም ልንላት አይገባም፣ እንደርስላት ይገባል እያሉ ድምፃቸውን እያሰሙ ያሉትና ኦርቶዶክሳውያን እንግዲህ፣ እህታችን ዘርፌ በእንደዚህ አይነት መልኩ ያየናት ነው። እየዘመረች እያገለገለች ባለችበት ሰዓት እንደዚህ ያለ ነገር ገጥሟታል። ወርቃ ምን መነሳት አቅቷታል። ባለችበት ቆማለች። እንደያያችሁት የሆነ የሚያብረከርካት ነገር አለ። ይህ እንግዲህ የሆነ መንፈስ እለዋ ላይ እንዳለ ነው የሚያሳየን። እግዚአብሔር ይማራት ነው ማለትም ወደው፣ ጸጋችሁም ሲገፈፍ ከቅዱስ ቤተ ክርስቲያን ስትወጡ ጸጋችሁም አብሮ ይገፈፋል። ከጸጋችሁም መገፈፍ ዘሎ ደግሞ በራሳችሁ ላይ ስጋያች ላይ እንደዚህ ያለ ርኩስ መንፈስ ሲጫወቱባቸው እናያለን። እና እባካችሁ እንደው በተለይ ኦርቶዶክሳን ሆናችሁ የራሳችንን እምነት ጠበቅ አድርገን ለመያዝ እንሞክር። ኦርቶዶክስ ምንድናት የምትለውን ለማወቅ እንሞክር። ቀን በቀን የምንለቃቸውን ደግሞ እንደዚህ ያለው አስተማሪ የሆኑ ቪዲዮዎችን እየገባቸው ተከታተሉ። ሃይማኖታችን ለማጠንከር የሚጠቅሙ ቪዲዮዎች ናቸው ብዬ አስባለሁኝ። እኛ ኦርቶዶክሳውያን ሁልጊዜም ቀድመን ምንድን ነው የምናመልከው ብለን ስለ ሃይማኖታችን ማወቅ ይኖርብናል ማለት ነው። እንግዲታችን ዘርፌ መጨረሻ ይህ መሆኑ እጅግ እጅግ እጅግ የሚያሳዝን ነገር ነው። እውነት ላቸዋለሁኝ ብቻ እግዚአብሔር ድረስ ላት ነው ምንም ማለት እንፈልገው ምንም ማለት አልችልም። በዚህ ጉዳይ ሎብ ላይ ላይ አኬ የሚባል ወንድም አለና ጠይቂዋለሁ። ዘፈን ኃጢአት ነው፣ ጭፈራ ኃጢአት ነው ብዬ ጠየቁት። እኔ እንኳን መዝፈን ይቅርና አላዳምጥም አለ። እንግዲህ ይህ ትክክለኛ የኦርቶዶክስ አስተምሮ ይሄ ነው። መዝፈን አይደለም መዝፈን ይቅር፣ አላዳምጥም። ምክንያቱም ከክርስቶስ ያርቀኝ የተወዳችሁ ውድ ቤተሰቦቻችን እንዴት አላችሁ? ይህንን መረጃ በደንብ አድርጋችሁ ኮፒሊንግና ሪፖስት በማድረግ ትክክለኛው የኦርቶዶክስ አስተምህሮ የትኛው እንደሆነ ገሃድ እንግለጥ። እንግዲህ ከላይ የሰማነው ወንድማችን ጆሲ በአንድ ፖድካስት ላይ አኬን ዋቢ በማድረግ የተናገሩ ንግግር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘፈን ፈጽሞ አትፈቅድም። መጠጥ፣ መዳራት፣ መጨፈር፣ አላግባብ የኃጢአት ስራዎችን በሙሉ ቤተ ክርስቲያን አትፈቅድም መጠጥም እንኳን በመጽሐፍ እንደተጠቀሰው ሁለት ብቻ ተፈቅዷል። እሱን ታስተምራለች ከዛ ውጭ ያሉትን ነገር ግን አሰብክም። ነገር ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውጭ ያሉ አማኞች ወይም ምእመናን ኦርቶዶክስ ዘፈን እንደምትፈቅድ፣ መዳራት፣ መጨፈር የኃጢአት ስራዎችን ሁሉ እንደምትፈቅድ አድርገው ይናገራል። እሱ ብቻ አይደለም በአስተምህሮ ደረጃ ማርያምን ታመልካላችሁ፣ መላእክትን ታመልካላችሁ፣ ቅዱሳንን ታመልካላችሁ እያሉ ያለ ስም ስም ይለጥፉብናል። እውነቱ ግን ይሄ ነው እኛ ኦርቶዶክሳውያን በተለይ ትክክለኛ የኦርቶዶክስ አማኝ የሆነው ምዕመን ቤተክርስቲያንን የሚያከብር ራሱን አክብሮ ቤተክርስቲያንን የሚያስከብር ነው። ዘፈን አይደለም መስፈን መስማት እንኳን አይቻልም፣ የተከለከለም ጭምር ነው። እውነቱ ይህ ነው። ምናልባት ብዙዎቻችን ያለንበት የእውቀት ደረጃ ከፍ ዝቅ ያለ ስለሆነ ያንን ተግባራዊ አድርገው ምናልባት መስቀል አንገታቸው ላይ አድርገው ሊዘፍኑ ይችላሉ። እግዚአብሔር አምላክ ይመልሳቸዋል። እነሱ ይዘፍናሉ ማለት ግን ኦርቶዶክሳውያን በሙሉ ይዘፍናሉ ወይም ኦርቶዶክስ ፈቅዳለች ማለት ግን አይደለም። እውነቱ እንደተከታተልነው እንዳደመጥነው ነው። ሁላችሁም በኮመንት ኦርቶዶክስ ትክክል ናት፣ ኦርቶዶክስ ንጽሕት ናት እያላችሁ ጻፉ። ለመላው ዓለም አዳርሱ። እውነትን እንግለጥ። እግዚአብሔር ይመስገን። የካዲያን ሐሰት እየተጋለጠ ንህር ክብርት አንዲት ኩላዊት የሆነች ቤተ ክርስቲያን ከፍ እያለች ትገኛለች። ወንድማችሁ ሉል መብራቱ ነኝ። በተለይ ዘፋኞች ምዘፍኑ፣ የዘፈን ፍቅር ያላችሁ እባካችሁ ኦርቶዶክሳያን ይህንን ነገር ተው፣ ቤተ ክርስቲያን የማትፈቅደውን ነገር ባለማድረግ ከቤተ ክርስቲያን ጎን ንቁም። ወንድማችሁ ሉል መብራቱ ነኝ። አሮስ የእናንተ ምኛም ነው። እየባረከች ወደ ላይ አቅና እየባረከች ወደ ላይ አቅና መድኃኒዓለም መድኃኒዓለም አረገ በክብር ደመና እየባረከች ወደ ላይ አቅና እየባረከች

አይቶ ስትበልጧቸው ማይወዱ ሰዎች አሉ። ከእንደዚህ አይነት ሰዎች ራሳቸውን አርቁ። የእኔ ተወላጆች፣ ምንም ማንቆለባበስ ሳያስፈልጉ ስትበልጧቸው የሚከፋቸው ሰዎች ካሉ፣ ስትበልጧቸው ራሳቸውን የሚያዞራቸው አረፋ የሚደፍቃቸው ሰዎች ካሉ፣ እመኑኝ ከእነዛ ሰዎች ራቁ። እናንተ የበለጠ ራሳችሁን አብሬት አርጉ። በደንብ አዳምጡ። እኛና እነሱ እንተዋወቃለን። ኦኬ